ፌስታልህን ስጠኝ ከጠቆረው ገጽህ ከቆዳህ ላይ ውይብ ከከሳው ሰውነት ከግንባርህ ሽብሽብ በጽናት ውሃ ልክ ይታያል ተሰምሮ ለቃል የመታመን ላመኑት የመኖር የአላማ ቋጠሮ! እኔማ ካንተ ጨለማ ውስጥ በወሰድኩት መብራት ካንተ ሰንሰለት ስር ካገኘሁት ፍታት በአንተ አለመበገር ባገኘሁት ብርታት ወግ ደርሶኝ ጀግኜ ጩኸቴን ብለቀው ደርሶ የፈሪ ዱላ እንደ እያሪኮ ግንብ ተናደ ጭቆና እናም ታዲያ ዛሬ ወልዶ ላሳደገ ምጥ እንደ መካሪ ቀን የሰጠኝ ቅል ሆንኩ ዞሮ አንተን ሰባሪ። እርግጥ ገብቶኝ ቢሆን የአላማህ ውጤቱ መቼ ያስፈራኝ ነበር የአንተ ብዕር በልጦ ብረት ካነገቱ ፍርሃት ባይኖር ኖሮ ስጋት የሆነብኝ ካፍረቴ እያላጋ መች እዘነጋለሁ የከፈልክልኝን መራር ትግልና የነፃነት ዋጋ። አንተ ማለት ጽናት! መንገድህ አላማ። ለሌሎች ደህንነት ራስን የመስጠት የድምፅ የለሽ አርማ ያልከው ዲሞክራሲ ያለምከው ነፃነት እስኪመጣ ድረስ የታገልክለት ቀን የታሰርክለት ዕለት በከፍታህ መጠን የሞራል ልዕልናን እንዳስታውስበት ፌስታልህን ስጠኝ ሙዚየም ሰቅዬ ራሴን ልውቀስበት ታሪክ ልንገርበት ፅናት ልስበክበት ፌስታልህን ስጠኝ በሜሮን ጌትነት እየተጻፈ